ብዙዎቻችን በኮባይ ዳቦ እንደሚጋገር እናውቃለን። በዚህ ስ ታውቃላችሁ ምን እንደሚባልና እንዴት እንደምንጋገር ማሳያችኋለሁ። ጠላም እኛ ጋር እንዴት እንደምንጠምቅ አሳያችኋለሁ። ብቻ አብራችሁን ቆዩ። ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የኢትዮ ቻና ቤተሰቡ ሰላማችሁ በያላችሁበት የምድር ጥግ ብዘት ሙልትርፍ ይበልኝ። ዛሬ ደግሞ እንግዲህ ቤት ጠራርገን አረፋፍደን ነው ማለት ነው ምንድን ነው እናቴ የወቅቱ መኸር ስለሆነ ጠዋት ተነስታ ያው ነዱን ለመሸከም ከአባቴ ከወንድሜ ጋር ተሰብስበው ሄደዋል። እኛ ያለነው ትንንሾቹ እህቶቼ እና ወንድሞቼ ጋር እቤት ነው ያለነው። ለማንኛውም ቤት ስንጠርግ አላሳየናችሁም፣ ግን አሁን ምንድነው፣ ወንድሞቼ እዚህ ጋር ትንንሾቹ ስላሉ በቆሎ ጠብሰን እነሱ ጋር በልተን ከዘን ደግሞ ጠላይ እኛ ጋር ኮረፌ ሲጠመቅ እንዲሁም ደግሞ እኛ ጋር ዳቦ እናቴን ምጣድ አስምቼ እንጀራ እየጋገርኩ እጠብቃታለሁ። እንደምትመለከቱት፣ መርከቱት ቤት ውስጥ ይኸው እዚህ ቦቆሎ አቅርበናል እየጠበስን ወንድሞችን ለመሸንገል ትንንሾቹን አብሬ እኔም ለነሱ ስጠብስ እኔም ለራሴ ይበላለሁ። ለማንኛውም ምርጥ ጉንፋን ይዞኝ ነው እንደምታዩኝ ፊቴ ቀላው እንደዚህ አይኔ ቀልቷል፣ አፍንጫዬ እንደዚህ ቆሳ ስሏል። ለማንኛውም ምርጥ የተባለ ጉንፋን ይዞኛል። አብረን ኮረፊያችንን እንጠምቃለን። አብረን ምጣዳችንና ስምተንጀራ እንጋግራለን። ውሎይን ነው ማስጎበኛችሁ ውሎይን እንኳን ባይሆንም የተወሰነ ቤተሰቦቼ እስከሚመጡ ያለውን ስራ እየሰራን እንጠብቃቸዋለን። አብራችሁን ቆዩ። ያው እንግዲህ ይህ እንደምትመለከቱት ቪዲዮ ረዘም ያለ ቢሆንም ነገር ግን አጠራ አጠራ አድጌ ቅድም ሙሉ ሲቀረጽ የዋለውን ማስተላለፍ አይጠበቅብኝም እና እንግዲህ ያው ረዘመ ስለሚሰለች እንግዲህ ያው በቆሎ እንጣበስ አድርጌ ለእህቶችን ሰጥቼ ለራሴን በልቼ ያው እንደምትመለከቱት ደግሞ እኛ አገር ኮረፊ አሰራሩን እንግዲህ አሰራሩን ከፈለጋችሁ አሳያችኋለሁ። ነገር ግን ለዛሬው ድፍድፉ ስላለን እንዴት እንደሚጠመቅ አሳያችኋለሁ ማለት ነው። በመጀመሪያ እንግዲህ በዚህ በምትመለከቱት መልኩ ገንቦይን በቅጠል ጥብ አደረግኩት ማለት ነው። ውስጡ ሸካራ ስለሆነ ቅጠሉ እንዲሞርደው ነው ማለት ነው። እና ጠጠብ ካደረግኩ በኋላ እንግዲህ እንዴት እንደምጠምቅ ያሳያችኋለሁ። በነገራችን ላይ እንደው በቃ ይችን አንድ ሁለት እንስራ ነው እንጂ ያገኘሁት በፊት በጋን በትልልቅ እንስራዎች በተለያየ እንስራ በቃ ይሸክላ ነገር ጠፍቷል። ገጠር ላይ ራሱ ፕላስቲክ እና ንኬል እየገባ ነው ማለት ነው። ይሄንን ስፌቱም ሁሉም ነገር በብዙ ነገር እየተቀየረ ነው። ነገር ግን ያው ሳይጠፋ ከድሮዎቹ በጥቂቱ እንግዲህ እች የምታዩት ገንቦ እንግዲህ ገና ከልጅነት የጀምሩ የነበረች ናት፣ ግን እስካሁን አለች። ሌላው ትልልቅ እንስራ ግን ተሰባብሯል። አንድ ራሱን እንስራ አሳያችኋለሁ ብዬ ነበረ፣ እሱ ራሱ ተሰብሯል። አንድ ጆሮ ማለት ነው። ግን ያው እቺ ብቻ ተገኘች ማለት ነው። እቺ ተፈጥሮም አንድ ጆሮ ነች እንደምትመለከቷት እንግዲህ የጠላ መቀነሻ በፊት እንደውም ድፍድፍ ተለያየ ነገር ቤተክርስቲያን፣ ለዝክር ለተለያየ ነገር ሲሄድ በዚች ነበር እየተያዘ የሚካሄደው ማለት ነው። ለማንኛውም ግን ዛሬ ደግሞ በዚች ገንቦ ጠምቄ አሳያችኋለሁ ማለት ነው። ይሄ እንደምትመለከቱት ድፍድፉ ነው። እንግዲህ ድፍድፍ የምታየ ኮረፌ ድፍድፍ እንግዲህ የምታቆታቁታላችሁ። ይሄኛው ወንጠፍታችን ነው እንግዲህ ወንጠፍት ማለት መጠመቂያው ነው። እንግዲህ እንደምትመለከቱት ይኸው እየጠመቅኩኝ ወይም ደግሞ ለመጥመቅ እንትን ይሄ ወፍራም ስለሆነ ይሄንን ለስለስ እያደረግኩ እገኛለሁ ማለት ነው። እና ምን ይሄንን ለስለስ ካደረግኩ በኋላ ለማንኛውም ጠምቄ አሳያቸዋለሁ። በማሸት አሸታ ሸታ ሸት እየተደረገ ነው እንጂ ዝም ብሎ አይበጠበጥ ማለት ነው። ምክንያቱም ያለው ውፍረት ምንድነው ይሄ እህል ስለሆነ በብዛት ዱቄቱ ተነፍቶ ስለሆነ እንትን የሚለው እና እንትን የለውም አተላ የሚወጣ ብዙ እንትን የለውም። ጌሾ እና ይሄ ትንሽ ተሲብላላ ሸከር ብሎ የቀረው ነው እንጂ ሁሉም እህል ስለሆነ ያው እህል በህል ነው እና የምታወቅ ነው። ይህም እንደምትመለከቱት ማለት ነው። እንደዚህ ቀስ እያደረግን በጠብጥና ቀስ ደግሞ ወርታችን እንዲወርድ እንግዲህ በእጃችን ጫነ ጫን ጫነ እያደረግን ይጠመቃል ማለት ነው። ድቅድቅ ይላል ማለት ነው። መነገራችን ላይ ከበሮ በቤት ስራ ሲጮው እና ለማንኛውም በዚህ መልኩ ከተጠመቀ በኋላ ይህኛው ከዳር ከዳር ያደረግኩት በትንሽ በትንሹ እየቀነስኩኝ ነው እንጂ ሁሉም አንድ አይበጠበጥ ማለት ነው። እና ትንሽ ከዳር ከዳር ቀንሼ ዙሪያውን ያስቀመጥኩትን እንደገና መሀል አስገብቼ በዚህ መልኩ ይበጣበጣል። እንግዲህ የገጠር ልጆች የምታቆታቁታላችሁ እንግዲህ ወንጠፍት በሚባለው ይሄ ወንጠፍት ነው። ለማንኛውም በዚህ ወንጠፍት ከታች፣ በነገራችን ላይ ወንጠፍቶ ሲሰፋ ከታች የለው የማዳበሪያ ክር ነው። ሰፍተው በደንብ አጠላልፈው የሚሰፋው ማለት ነው። ወንፊት እንደ የገጠር ወንፊት ታውቃላችሁ። እና በሱ በማዳበሪያ ክር ተፈትሎ ተፈትሎ ነው በስርዓቱ ማለት ነው። እሱ ራሱ ይሰራል ማለት ነው። ወንፊቱን እንደዛ ነው የሚሰሩት፣ ጥበብ ተደርጎ እንግዲህ በአሁኑ ሰዓት እኛ ይህንን ይሄንን በፊት ውኛ ጋር ወንፊት የእንትኑ ወንፊት ይሰራል። ይሄ ልክ ጤፍ የሚንዘረዘረበት ማንዘርዘሪያ የሚባለው አይነት ወንፊት፣ እዚህ ደግሞ ገጠር ላይ በብዛት በማዳበሪያ ክር ወይም ደግሞ በቃጫ ክር እየተሰራ ነበረ። አሁን ግን እሱሱ እየቀረ ነው ያው በዛኛው ወንፊት ስለተተካ ማለት ነው። ለማንኛውም ግን ይሄ ብቻ ወን ጠፍቶ ብቻ አልቀረም እንጂ በፊት በፊቱ ወንፊት ግን ነበረ። ጠበብ ተደርጎ በክር በገመድ የተሰራ ወንፊት ነበረ፣ በመደበሪያ ክር ወይም ደግሞ በቃጫ ክር ማለት ነው። ለማንኛውም ይሄንን በጥብጬ እንግዲህ ምንድነው እየጠመቅኩኝ ይገኛለሁ። ይሄንን ከጨረስኩ በኋላ ደግሞ እንግዲህ ይሄ ጭምቅ ጭምቅ ይደረጋል። አተላው ምክንያቱም በደንብ ከወጣላት በኋላ እህሉ ወደ ታች ከወረደ በኋላ ይሄ አተላው ሲቀር ማለት ነው። ጫን ጫን ጭምቅ፣ ጫን ጫን ጭምቅ ካደረግን ወደ አንድ በኩል ይደረጋል። እንደዚህ ይኸው እንደምታዩት ማለት ነው። ከታች ልክ በዚህ መልኩ ከጨረስን በኋላ ውጭ ላይ አተላውን አለቅልቀን እንግዲህ ለከብቶች ይሄ ያገለግላል። ከብቶች በጣም ነው የሚወዱት ማለት ነው አተላውን ለማንኛውም እጅን ካለቃልክ በኋላ ያው ይህ የጠመቅኩትን ጠላ ቀርቼ አቀምታቸዋለሁ፣ አሳያቸዋለሁ። ለማንኛውም እንግዲ እንግዲህ እንደምትመለከቱት እንደዚህ ቦጭቦጭ አድርጌ ከደበላለቁት በኋላ ይኸው እንደምትመለከቱት ይህንን ይመስላል። ንጣቱ ደስ አይልም። ይኸው እንደምትመለከቱት ነጭ ነው። ኮረፌ እንግዲህ ይሄ ኮፍ ሲል በአንድ ማለት እንትን ይላል። ፍልት ሲል ወደ ኮረፌ ነገር ወይም ኮረፌ ነው በብዛት የሚባለው ለካ እና ይሄ ምንድን ነው እንደምትመለከቱት በዚህ መልኩ ጠላይን ከጨረስኩ በኋላ ደግሞ እንግዲህ ምጣድ አስምቼ ያው እናቴ አብሲጥለ ሄደ ነበረ እኔ ደግሞ ያው ጋግሬ ልጠብቃት ምጣዴን አስምቼ ያው ደፍ ደፍ እያልኩኝ ይገኛለሁ ማለት ነው ለማንኛውም ለእንትን ያህል ነው እንጂ ብዙ ረዥም ሰዓት ነው የቀረጹ፣ ግን ደግሞ ያሁን ላይ ቀረጹ ማለት ነው። እንደምትመለከቱት አሁን ደግሞ ዳቦ ለመጋገር የዳቦ ቅጠል እኛ ጋር ይሄ ነው። እንግዲህ ምንድን ነው አትሉኝም? የእንትን ነው ማለት ነው፣ ወድ ወይም ደግሞ በለስ፣ የበለስ ቅጠል ነው ይሄ። በብዛት ይበላል። በትግራይ ወድ ይባላል፣ በእኛ ደግሞ ቁልቋል ወይም ደግሞ በለስ ይባላል ማለት ነው። ስለዚህ ይሄ የበለስ ቅጠል የእኛ ገር ዳቦ መጋገሪያ ነው። እኛ ገር ኮባ የለም። በዚህ ነው ከልጅነት የጀመሮ ዳቦ ሲጋገር የማቀበስ። በነገራችን ላይ ይህንን እንትን ምንድ ነው የዚህን የቅጠል ዳቦ ትውስጣው ሽታው ልክ ሲከፈት የዚህ እንትን ምንድ ነው ከገብረ ምጣዱ ክፍት ብሎ ሲሸታችው እንትን ይላል ማለት ነው። በቃ እየሆነ ሶስ ያሲዛል የሆነ እንትን ይላል ማለት ነው። ይናፍቃል ማለት ነው። እናም ይሄንን እናቴ ይሄንን የቅጠል ዳቦ ልትጋግርልኝ ነበረ አብኩታ ነበርና እንግዲህ ለማንኛውም እኔ ደግሞ ይሄንን የቅጠል የእኛን አገር የቅጠል ዳቦ ላሳያችሁ ብዬ ይሄንን ቅጠላችንን እሾኩን ፈቅፍቄ በዚህ መልኩ ከሁለት ቦታ ሰንጠቅ ሰንጠቅ ይደረጋል ማለት ነው። እንዲህ ከተሰነጣጠቀ በኋላ የእንትን ወፈር ያለው በጣም የወፈረው እንትን እንዳይል ማለት ሳሳ እንዲል። ይኸው በዚህ መልኩ ትንሽ ላጠላጥ አድርጋችሁ ተቀንሱለታላችሁ ማለት ነው፣ ከላዩ ላይ። ከዛም በኋላ ደግሞ ልክ በዚህ መልኩ ሰንጥቃችሁ ከጨረሳችሁ በኋላ ሾክ አለው። በነገራችን ላይ ሾክ፣ ሾኩ ግን በደንብ እንትን በቢላ ምንድ ነው ፍቅፍቅ ይደረጋል በደንደሱ ማለት ነው። እና ይህንን እንዲህ ከሰነጣጠቃችሁ በኋላ እንግዲህ ሁለት ሁለት ለሁለት ተሰነጥቁት እና ጥፍፍ እንዲል ታሰጡታላችሁ። በነገራችን ላይ ለዚህ ለመጋገሪያ የሚውል እና ሌላ ደግሞ በጣም ሾክ የበዛበት አለ ሁለት አይነት ነው። አንዳንደኛ አንዳንዱ ሾክ የለው ይህ የዚህ ዘር ለዳቦ ተውሉ ተብሎ እንትን የሚለው ዘር ወይም አሳያችኋለሁ የለውም። ከዛም በኋላ ከተጠጠቃችሁ በኋላ በዚህ መልኩ ታሰጡታላችሁ ማለት ነው። ፀሐይ ላይ ጥፍፍ እንዲ፣ ይሄ ዝልግልግ የሚለው ፓርት ይጠፋል ማለት ነው። ጥፍፍ ይላል። ከዛም በኋላ ደግሞ እንግዲህ ምን ይታረጋላችሁ? የኛ ሀገር እንግዲህ ያው እንደምታዩት ን ቧጮ ቅጠል ከታች ምጣዱ፣ ታች ማለት ነው እሳቱ፣ ያኛው ቅጠሉን በጣም እንዳይገልበው ማለት ነው፣ ወይም ደግሞ እንትን እንዳይል ከታች ገብረ ምጣድ በጣም ነው እኛ ገር ለዳቦ መጋገያ እንጨት በጣም ነው የምንጠቀመው። እንጨት ማለት በጣም ነው የሚነድበት፣ ምክንያቱም ይሄ እንደምታዩት ቅጠሉ ራሱ ገና መብስ እሱ ካልበሰለ ዳቦውን ስለማያበስለው፣ የገጠር ዳቦን ደግሞ ምንድነው የገጠር ምጣድ ደግሞ እንደምታውቁት ወፍራም ወፍራም ስለሆነ የእንጀራውን ምጣድ ራሱ ወፍራም ነው በጣም እንጨት ይፈልጋል። እንደ ከተማው አይደለም። ስለዚህ ይሄ ደግሞ እንጨት በጣም ነው የሚወርድበት። እሳት ማለት ነው፣ እሳት በጣም ነው የሚበዛበት። ለዛ ተብሎ ደግሞ ከታች ምጣዱ ምንትን እንዳይገልበው እሳቱን እንዳይገበው በጣም ከታች ቅጠሉ ይደረግለት እና ከላይ ደግሞ ይሄንን በምታዩት መልኩ ድፍት ድፍት ተደርጎ ያ የሰነጣጠቃችሁትን ፓርት ወደ ታች አድርጋችሁ ይህንን እንደዚህ ከላይ ይደረጋል ማለት ነው። ያንን የተሰነጠቀው ከታች ይገባል ማለት ነው። በዚህ መልኩ እንዲህ ወድታች ከገባ በኋላ ይሄ ፊት ለፊቱን ወድታች ከእንትን ካልም በኋላ ሌላውን ደግሞ ይኸው እንደምትመለከቱት እንግዲህ እንትን እየደረደርኩት ነው። ደርድሬ እንትን ካልኩ በኋላ ይሄንን ካስተካከልኩት በኋላ ማለት ነው። ጤጤን ጨምራለው ግን ይኸው እያዘጋጀው ነው። አይቀመጥም፣ ደግሞ ይሸራተታል ማለት ነው። እንደምትመለከቱት ሸርተት እያለ እያስቸገረኝ ማለት ነው። ቆራርጭ ቆራርጭ በዚህ መልኩ ከታች ሁለት ብቻ በቃኝ። የሚገርመው ከታች ሁለቱ አንዱ አንዱ ብቻ በቃኝ፣ እንትን ላይ ከጥቅት ከጥቅ ደግሞ ትንንሽ ትንንሽ ቁርጥራጭ ቁርጥራጭ ራሱ በቃ ማለት ነው። እና አንዱ በራሱ ለሁለት ሲሰነጠቅ ይሁን መጣዱ ሞላ ማለት ነው። ከዳደር ያሉት ደግሞ ትንንሽ ናቸው እና እንደምትመለከቱት ሊጡን በዚህ መልኩ ምጣድ ላይ ያደረግኩት። ከዛም በኋላ ደግሞ ያው እንግዲህ እኛ ጋር የቅርጽ መውጫ ደግሞ አሳያችኋለሁ። በዛውም ከስተሊጡን ዳቦውን ካስተካከልኩ በኋላ እዛው ምጣድ ላይ እንዴት እንደሚደረግ አሳያችኋለሁ ማለት ነው። በነገራችን ላይ ደግሞ ይህንን ዳቦውን ስንጋገር ወደ አመሻሽ ላይ ስለነበረ ሰዓቱ ሄዶ ስለነበረ ወደ ማታ ሲወጣ ጨለማ ላይ ነው የደረሰው። እንግዲህ በዚህ መልኩ ካስተካከልኩት በኋላ ሊጡን ቅርጽ አወጣለታለሁ ማለት ነው። የእኛንም ቅርጽ ማውጫ በዛው ያው ገጠር ላይ ያላችሁ ታውቁታላችሁ። ከተስተካከለ በኋላ በምን መልኩ አስተካክለዋለሁ የሚለውን ደግሞ አሳያችኋለሁ ማለት ነው። ለማንኛውም ጤጡ ትንሽ ስለሆነ ከአንተኑ ከቅጣሉ አልደረሰም። በደንብ ይሁ። እንግዲህ ቅርጽ በዚህ መልኩ ካወጣው በኋላ እንግዲህ በዚህ መልኩ ነው ቅርጽኛ ጋር የምናወጣው ዳቦ። ድፎ ሲደፋ እንደዚህ አይነት ቅርጽ አለው ማለት ነው። ለማንኛውም ሌጡ ቀጠን ያለ ስለነበረ ስለስብሎ ስለነበረ ቶሎ ኮፍ እንዲል በዚህ መልኩ አለው ከከደንም በኋላ ደግሞ እኛ ጋር ለየት የሚያደርገው ዳቦ ሲጋገር ዙሪያውን ይኸው እንግዲህ እንደምትመለከቱት አብ መድ ኣብ ጉቼ ንስን እንደዚህ አደረገዋለሁ ማለት ነው። ይኸው እንደምትመለከቱት አመዱን አውቅተን ዙሪያው ይመረጋል። ምክንያቱም ትንፋሽ እንዳይኖረው ይረዳዋል ማለት ነው። ተወዶ እንዲበስል በዛ ላይ ደግሞ ሽታው ሳይወጣ እዛው በዛው ፍን እንዳለ እንዲቆይ ይኸው እንደምትመለከቱት ዙሪያውን እንዲመረግ ይደረጋል ማለት ነው። ለምን አንደኛ ሲከፍቱት ራሱ ሽታው በጣም ነው የሚያውደው። ዳቦ ማለት እንዲህ ሽታው ሸቶ ሸቶ ነፍሱ አይወጣም። ሲቀጥል ደግሞ ትንፋሽ ሳይኖረው እንዲህ ብስል ሲል በስመ አብ ውስጡ የሆነን ፍርፍር ያለ ዳቦ ይሆናል። ስለዚህ እኛ ሀገር እንደዚህ ዳቦ ምርቅ ተደርጎ እንደዚህ ትንፋሽ ራሱ ፍፍፍ እያለ ካለ ራሱ ትንፋሽ ካለው እሱን ራሱን እያየን እየዞርን እያየን ይመረጋል ማለት ነው እንዲህ ዙሪያውን ው እንደዚህ ትመርጉታላችሁ ለማንኛውም ግን እኛ ጋር ዳቦ መጋገር አድካሚ ነው ለየት የሚያደርገው እንደሌላ ዝም ብሎ ክድን ቦቶ ውታ አይልም ስለዚህ እንደዚህ ዙሪያውን እንደዚህ ይመረጋል ማለት ነው እንደምታየ ተመረገ ከመረግ ነው በኋላ እንግዲህ ሰዓቱን ለሁለት ሰዓት ለሶስት ሰዓት ነድጅ ይልበታል እንግዲህ። ምክንያቱም ከታች ቅጠል አለ፣ ከላይ ቅጠል አለ። ሁለት ጊዜ ነው ቅጥል ያደረጉት። እንደምታዩት ዳቦዋም ትንሽ ስለሆነች ብዙ አልተደረገበትም እስከላይ ድረስ። ያው ብዙ ሲሆን ገብረ ምጣዱ ሙሉን ይደረግለታል። ግን ነገር ግን ይሄ ትንሽ ስለሆነ እንደምትመለከቱት ትንሽ ናት ማለት ነው። አምባሻ ያህል ናት። ነገር ግን ያው እንትኑ እንዳይቀር ነው እንደ ሙልሙል እንዲሆን ነበረ ማዘር የፈለገችው። ነገር ግን እኔን ለእናንተ ለማሳየት ስል እንደዚህ አንድ አድርጌዋለሁ። እሷ ግን ቁጭ ቁጭ አድርጋ እንደ ጥብኛ ምንድነው የሚባለው አለ እንደሱ ይሁን ብላ ነበር፣ እንደ ሙልሙል ማለት ነው። ራስ ራሱን ችሎ ይቀመጥ ነበር ያለችው። ነገር ግን እኔን ለእናንተ ለማሳየት ብዬ ነው ይሄን ያደረጉት። እንግዲህ ድምጽ የሚረብሽ ድምፅ ካለ አላውቅም። በትዕግስት ብቻ እተከታተሉት። እንግዲህ ዳቦችን ሲደርስ እንግዲህ ይሄው በዚህ መልኩ በቢላ ይሄንን ከፍታለሁ። ስመርግ እንደዋልኩኝ ሁሉ ስመርግ ይሄንን ምርጋቱን ደግሞ በዚህ መልኩ ከፍታለሁ ማለት ነው። ከፍቼ ደግሞ አውጥቼ ያሳያችኋለሁ። ለማንኛውም በጣም ደስ የሚል ነው። ማታ አመሻሽ ላይ ስለነበረ መሽቶ ስለነበረ፣ በነገራችን ላይ በስልኩ በእንትን ነው ባትሪ ነው እየቀረጽኩ ያለሁት። ይታያቸዋል በደንብ ብዬ ተስፋ አደርጋለሁ። ምክንያቱም ማታ ላይ መሽቶ ነበረ ምሽት አንድ ሰዓት ነበር ስናወጣው። ስለዚህ በዚህ መልኩ እንግዲህ ይሄው ዳቦችን ደረሰ፣ ደረሰ ስላለች ይኸው አያችሁት። ራሱ እንትኑ የውሃ ዳቦ ነው የሚመስለው። አያችሁት። ለህቱን ራሱ በቃ የህብስት ዳቦ የውሃ ዳቦ ነው የሚመስለው። ይኸው ከዳር ዳር ግን ያው አክን ባለው እንትን ተሰብሮ ኖሮ ሲመረግ ወደ ታች ትንሽ የወረደበት ጫፍ ጫፉ ብቻ እንትን ብሏል ማለት ነው። እንደምትመለከቱት ይኸው ዳቦ ውስጥ ቆርሶ እንግዲህ እንግዲህ ትኩስ ነው፣ ግን በጣም ደስ የሚል ፍርፍር ያለ ዳቦ ነበረ። ይኸው እንደምትመለከቱት